ልሳነ ሎዛ የዩቱብ እና የቲክቶክ ቤተሰቦቻችን እንደምንሰነበታችሁ። አሁን እንደተለመደው ደግሞ ሁሌም እንደምናደርገው በየሳምንቱ የምናደርጋቸውን ስራዎች አሁንም ቀጥለናል። አሁን ያለነው ደግሞ ስድስተኛ ሳምንት ገብርሄል ላይ ደርሰናልና እስኪ ገብርሄል ማለትስ ምን ማለት ነው የሚለውን ከቄስ መሰረት ጋር ትንሽ ቆይታ እናደርጋለን። አሁን ወደ ቄስ መሰረት ይዛችሁ እሄዳለሁኝ። መልካም ቆይታ ይሆንላችሁ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ የልሳነ ሎዛ ሚዲያ ተከታታዮች እንደምንሰነበታችሁ፣ እንደምን እስከዚህ ሰዓት ደረሳችሁ? እሺ አሁን በቤተክርስቲያናችን እንደሚታወቀው ሁሉ ከአርባ ጾም የእሁድ ስያሜዎች መካከል ስድስተኛው እሁድ ላይ እንገኛለን። ይህ ደግሞ ገብርሄር ይባላል። ገብርሄር ማለት ቸር አገልጋይ ማለት ነው። ይህም በማቴዎስ ወንጀል ምዕራፍ 25 ቁጥር 14 እስከ 31 ላይ የምናገኘው ኃይለ ቃል አለ። አንድ ኃይለ ቃሉም እንዲህ ይላል። አንድ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ነግደው ያተርፉበት ዘንድ መክሊት እንደሰጣቸው ይነግረናል። ይህም መክሊት ቅዱስ ወንጌል እንደሚነግረን ለአንዱ አምስት መክሊት፣ ለአንዱ ሁለት መክሊት፣ ለአንዱ ደግሞ አንድ መክሊት እንደሰጠው ይነግረናል። ይህም እንደየአቅማቸው የተሰጡትን አትርፈው ነግደው እስከ ትርፉ ይመልሱ ዘንድ ሰጥፋቸው ወደ ሌላ ሀገር ሄደ ይለናል። ወደ ሌላ ሀገር ሂዶ ከብዙ ዓመት በኋላ ሲመጣ ጠራቸው፣ አገልጋዮቹን ጠራቸው፣ ተቆጣጠራቸውም ይለናል ቅዱስ ወንጌል። ተቆጣጠራቸውም ማለት ከዚህ ጋር ሶስት ነገሮችን እናገኛለን። አንደኛው መክሊት የሚሰጥ መክሊት አለ፣ ሁለተኛው ሰጭ አለ፣ ሶስተኛው ደግሞ ተቀባዮች አሉ ማለት ነው። ስለዚህ ሰጩ ማን ነው ስንል፣ ያ ሰው ለነዛ ሰዎች ሰጥቷቸው ነግደው ያተርፉበት ድንጽን ሰጣቸው። እነሱም በተሰጣቸው መሰረት አምስት መክሊት የተሰጠው ሰው አቤቱ ጌታ ሆይ እንሆ አምስትም መክሊት ሰጠኸኝ፣ እኔም እንሆ አምስት መክሊትን አትርፌ አስር መክሊት አድርጌ ይዤ መጥቻለሁ አለው። እንደዛም ሲለው ያ ሰው ምንድነው ያለው? ለዛም ዘበ ውህድ ኦ ገብርሄር ወምእመን ዘበ ውህድ ምእመን ኮንከ ዲበ ብዙ ሰይመከ አንተ በትንሽ የታመንክ ባሪያ ነህና በብዙ ሾምሃለሁ፣ ባ ሀበብሳሁ ለግዚኢከ ተድላና ደስታ ወዳለበት ግባ አለው። አሁንም ሁለት መክሊት ለሰጠው ሰው የሰጠው ሰው አቤቱ ጌታዬ ሆይ እንሆ ሁለት መክሊትን ሰጠኸኝ እኔም ነግቼ ወጥቼ ወርጄ እንሆ ሁለት መክሊትን አትርፌ አራት መክሊት አድርጌ ይዠመጥቻለሁ፣ አለው። እሱንም በተመሳሳይ ኦ ገብር ኄር ወምእመን ዘበውኁድ ምእመነ ኮንከ ዲበ ብዙኅ እሴይመከ፣ በትንሹ አንተ ቸር አገልጋይ በትንሹ ታምናሃልና በብዙ እሾምሃለሁ ብሎ ተናገረው። አንድ መክሊት ያዘውን ሰውም እንደዚሁ መጣ። የአንድ መክሊት ያዘው ሰውም አንተ ክፉ ጨካኝ ሰው መሆንን ስላወቅ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ነህና መጥተህ የጣልከው ስለምትለይ ቆፍሬ መክሊትን ቀብሬ መሬት ውስጥ ቆፍሬ ያለውና እንካ ብሎ ሰጠው። ያ ሰውም፣ አንተ ገብረህ አካይ፣ አንተ መጥፎ ክፉ አገልጋይ ለምንድን ነው? ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ታውቃለህን፣ ካወክስ ለምን ገንዘቤን በሰዓት አትመልስልኝም? ብሎ ተናገረው። ከዚህ ላይ ገብር ሄር ማለት ገብር ማለት ገብረ ሠራ ከሚለው የግዝ ቃል የመጣ ሲሆን ገብር ማለት አገልጋይ፣ ታዛዥ የሚል ትርጉም ይኖረዋል። ሄር ማለት ደግሞ ደግ፣ ፈር፣ የዋህ ይሆናል ገብረ ሰራ ከሚለው ሰራተኛ፣ አገልጋይ የሚል ትርጉም ሲኖረው፣ ሄር ማለት ደግሞ ቸር፣ ታማኝ ይሆናል ማለት ነው። ስለዚህ አንደኛው ገብር ሄር ይባላል፣ ሁለተኛው ገብር ምዕመን ይባላል፣ ሶስተኛው ደግሞ ገብረ ሀካ ይባላል። ሀካ የከፋ ከሚለው የመጣ የግዝ ቃል ስለሆነ ክፉ አገልጋይ ማለት ነው። ይህን ስናይ የመጀመሪያው አምስት መክሊት የተሰጠው በአምስቱ የሙሴ መጽሐፎች ይመሰላል። ሙሴን ይመሰላል። አምስት መክሊት የሰጠው ሙሴ አምስት መጽሐፎች አሉት። እነሱም ኦሪ ዘፍጥረት፣ ኦሪ ዘፀአት፣ ኦሪ ዘሁልቅ፣ ኦሪ ዘለባውያንና ኦሪ ዘዳግም የሚሉ መጽሐፍ አምስት መጽሐፎች አሉት። ስለዚህ አምስት መክሊት ማለት በሙሴ ይመሰላል። ሁለተኛው ሁለት መክሊት ያለው ደግሞ በጴጥሮስ ይመሰላል። ጴጥሮስ አዲስ ኪዳንና ብሉይ ኪዳንን ይዟልና በብሉይ ኪዳንና ብሉይ ኪዳንን ስለያዘ በጴጥሮስ ይመሰላል። አንድ መክሊት የያዘው ደግሞ በይሁዳ ይመሰላል ማለት ነው። አንድም ደግሞ አምስት መክሊት ያዘው ሰው ወይም አምስት መክሊት ያዘው አገልጋይ ወይም ገብርሄር የምንለው ቸር አገልጋይ የምንለው በሊቀ ጳጳሳት ይሰየማል ወይም በሊቀ ጳጳሳት ይመሰላል። ሊቀ ጳጳሳት አምስት መክሊት አላቸው። እሱም ጳጳሳትን በአንብሮተ እድ ይሾማሉ፣ ካህናትን ይሾማሉ፣ ዲያቆናትን ይሾማሉ ያጠምቃሉ፣ ያቆርባሉ። ሁለት መክሊት ያለው በካህናት ይመሰላል ወይም በቀሳውስት ይመሰላል። ቀሳውስት ምእመናንን ወይም ደግሞ ህፃናትን ያጠምቃሉ፣ ስጋው ደግሞ ምእመናንን ያቀብላሉ። አንድ መክሊት ያለው ደግሞ በይሁዳ ይመሰላል። ይሁዳ የተሰጠውን መክሊት ሳይጠቀም ሳያስተምር እሱን ይመሰላልና ሶስተኛው ነገር መክሊት ማለት የተሰጠን እንደየአቅማችን ቅዱስ ወንጌል ላይ እንዳየነው እንደየአቅማችን የተሰጠን በየችሎታችን ልክ ነው መክሊት ማለት አምስት መክሊት የተሰጠው፣ ሁለት መክሊት የተሰጠው አትርፏል። አምስት መክሊት የተሰጠው አትርፏል። አንድ መክሊት ያለው አላተረፈም። ይህ ማለት መክሊት ማለት መምህራንን ይመሰላል። አንድም መምህራን ይመሰላል። መምህራን በተሰጡት ልክ አስተምረው፣ ተምረው፣ ራሳቸውን አስመስለው ሲያወጡ አምስት መክሊት ይሆናል። ሁለት መክሊትም በተመሳሳይ መምህራን ተምረው አስተምረው ራሳቸውን አስመስለው ሲያወጡ ሁለት መክሊት እንደተሰጠው ይመሰላል። አንድ መክሊት ያለው ደግሞ ተምሮ የማያስተምር ምናልባት በአስተምር መናፍቃን ቢጠይቁኝ ብሳሳት አላውያን ነገስታት በሰይፍ ቢያስፈራሩኝ ቢያስክዱኝስ ብሎ ዘደፈነ ወርቀ ጊዜው እንደሚባለው ወይም ደግሞ ወርቁን እንደቀበረው እንደሚባለው ምሳሌ ያን ፈርቶ ሳያስተምር የቀረ ባለ አንድ መክሊት ይመሰላል ማለት ነው። አንድም ደግሞ አምስት መክሊት ማለት በብዙ ሀብታም የሆነ ማለት ነው። ሁለት መክሊት ማለት መካከለኛ ሀብታም ወይም መካከለኛ በአለ ጸጋ የሆነ ማለት ነው። ሶስተኛ አንድ መክሊት ማለት ደግሞ ምንም የሌለው ድሃ ማለት ነው። ስለዚህ ከረዥሙ በአጭሩ ከብዙ በጥቂቱ የገብርሄር የአንድ ስድስተኛ እሁድ የገብርሄር ስያሜና ታሪካዊ እንትን ይህን ይመስላል። ወስባት ለእግዚአብሔር ወለወላዲቱን ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።